በሲዳማ ክልል እየተፈጠረ ያለው በርካቶችን እያነጋገረ ነው። አርቲስት ቶክቻ ወይም ዮሐንስ በቀለ ያቀጣጠለው የትግል ችቦ በማለትም በርካቶቹ የገለጹ ናቸው። ለዚህ ሁላ ለውጥና ታላቅ ሪፎርምም ቶክቾ እጅግ የጎላ ሚና እየተጫወተ እንደሆነም ነው መረጃዎቹ ያሳዩ አሉት። አቶ አለማየሁ ጢሞቲዮስ የቀድሞ የሲዳማ ክልል የጸጥታ አጠቃላይ ኃላፊ የነበሩት ዛሬ በጸጥታ ኃይሎች ቁጥጥር ስር እንደዋሉ ጭምርም የወጡት መረጃዎች ያሳያሉ። እሳቸው ያለ መከሰስ መብታቸው ከዚህ በፊት የወጡት መረጃዎች ተገልጾ ነበር። ዛሬ ግን በመንግስት የጸጥታ ኃይሎች ቁጥጥር ስር እንደዋሉ ጭምርም ነው በርካቶቹ እየገለጹ ያሉት። ማንም ከተጠያቂነትና የሕዝብን እንባ በከንቱ አፈሶ እንደማያመልጥ ጭምርም የወጡት መረጃዎች ያመለክታሉ። ቶክቻው ገና ጅማሬ ነው በማለትም እየገለጸ ይገኛል። በርካታ የስዳማ ክልል ባለስልጣናት አሁን ለእርቅ እየፈለጉ ስለሆነ አንዳንዶች ሄዶ ከመሀላችን ፎቶ እየተነሱ ስለሆነ ቢቆጠቡ የተሻለ ይሆናል። እኛ እርቅ የመባል ነገር የለንም። ከሙሰኞችና ህዝብን ካጭበረበሩ ሰዎች ጋር ምንም ድርድር የምንቀመጥበት ጉዳይ የለም። በርካቶችን እንባ አስለቅሷል በማለትም ነው ተወኪቻው የገለጸው። ሚኪነኝ ከሚኪታቡር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።